ፈልግም እዚህ ሀገር እንደዚህ አይነት ቦታ መቆየት ስለማልፈልግ፣ ሀይሜንም ሁሉንም ሰው ጥዬ ሊሄድ ነው። መሄድና ልመህ አሳይተህናል። ሄደህ የት ልትሄድ? ወዴትም አትሄድም። ቤተሰቦች ኤፍሬም ግን ያደረገው ነገር ትክክል ነው ብላችሁ ታስባላችሁ? ማለት ስንንጃ ቤዚ ትክክል ናት ብዬ ነው ማስበው እኔ፣ በእኔ በኩል ማለት ነው። እንግዲህ ሞናኒዛዎቹ እንደዚህ ሆነው እንግዲህ ኮራጀነን እያሉ ነው። ጠላት እየወጣባቸው ነው። በነገራችን ላይ ማለት ነው። ቤተሰበራ ምንድን ነው ቀይ ነገሩ? አልገባኝም። ጉድ ነው። በብሩክ የጠላሁት ደግሞ በሄሉ ጋር እየመጣ ነው። አሁን እናንተ ምንድን ነው እንዲ ምን ቆንጆ ስታየ ሆኖ እንዲ እንደዚህ የምትሆኑ ተው እንጂ! አበረታቶቻቸው አበረታቱ። ማበረታታት ነው የሚጠብቅባቸው እንጂ የሰው ቄንጥ አታውጡ። ሄሉዬ ይመችሽ፣ ይመችሽ፣ ይመችሽ። አንጫጩ እንደው ህዝቡ ማለት ነው። ቢንያም ይመችህ። እንዳታሳፍረን፣ እንዳታሳፍረን! አቀባበል አድርገንልሃል፣ እንዳታሳፍረን ነው የምለው። ይኸው እንግዲህ ንግስቷን ይዋት። የሴቶች አምባሳደር ማለት ሮጣን ነው ምክንያቱም በእሷ ምክንያት ነው አዳሚ ፎቅ ፎቅ ፎቅ የወጣችሁ ማለት ነው። ሁሏን በቤቷ ተደብቃ ነበር ባሏንም ፍቅረኛዋንም የምትጨመጭመው ማለት ነው። ቤተሰብ እና ማለት ነው ስሪ ቤተሰብ ልጅ አያምንምንም። ይሄው ሩታ ሰራ ሰራ ሰራ አድርጋ አሁን ከባሏ ጋ አይደለም የተጣላች ማለት ነው። አንድ ቀን ተለያይታ ያደረች ትመስላለች። አትመስልም? ሶ ይስሩ ስሩ ስራ ያስከብራል፣ አያስንቅም። ቤተሰብ ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው። ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው። ትንንሽ ኢትዮ በሮችን ከምድር ያጥፋልን ኧረ ከምድር ወደ ሰማይ ብዝታርጎ ያብዛን ሁሉም ነው የተበርኮ፣ ግን ከዜሮ ተነስቶ ነው እዚህ የደረሰው ማለት ነው። ሰው አረኛ ለቤተሰብ እንኖርላት እንኖርላቸው። ጨረቃ ፋሚሊ፣ ጨረቃ ፋሚሊንም በሰላም ያምጣልን። ጨረቃ ፋሚሊዎች እኮ የእናንተ ነገር እኮ ነው። ኢንስታግራም ላይ ትላንትና ሃይሚ የሆነ ነገር ፖስታ ነበርና ወደው በቃ እንደው ለምንድን ነው ቅስሟን የሚሰብር ነገር ምጽፉላት? ልቁንስ ለምንድን ነው የማታበረታቷት? ከማንም ወንድ ጋር ትምጣ፣ ምን ምን ቸገራቸው። ከማንም ሴት ጋር ይምጣ፣ ብሩኬ ይስሩ እንዲህ እነሱ ሁለቱ ብቻ እኮ መተው ቢሰሩ ማለት ነው ሰብስክራይቡ ይጨምር ቪዩ የታየ ይመስላል እንጂ ማለት ነው ሰው አየት አድርጎ በቃ አለፍ አለፍ እያለ ነው ቪዲዮን የሚያዩ ግን እንደዚህ ከሌላ ሰዎች ጋር ምናምን ከተቀላቀሉ ይሰራሉ ይታያል ገባችሁ ቤተሰብ ሁለቱ ብቻ ቢመጡ ምንም ፋይዳ የለውም ብቻ ሳይጣሉ ከማንም ሰው ጋር ሆነው የራሳቸውን አክሽን መስራት ይችላሉ ለምን እንደማፈቅዱላቸው ግራ ይገባኛል ቤተሰብ ግዴታ እኮ አንድ ሰው ከአንድ ሰው ጋር ለምሳሌ አይሚ ከሌላ ወንድ ጋር ስለሆነች ያንን ወንድ ታፈቅረዋለች ማለት አይደለም። ቡሩኬ ከሌላ ሴት ጋር ስለሆነ ያን ያችን ሴት ያፈቅራታል ማለት አይደለም። የሰው ልጅ ሺህ ሺህ ሰው ሊያፈቅረው ይችላል፣ ግን አንድ ነው ይዞ የሚኖረው ማለት ነው። ወንድም ሆነ ሴትም ማለት ነው። እዚህ ጋር የጨርቃ ፋሚሊዎች በጣም ትሸወዳላቸው። ብዙ ጊዜ ሳያቸው ማለት ነው ሃይሚንም ከሆነ ወንድ ጋር ከተ በተለይ ቡሩኬ ሃይሚን እንኳን ተመስገን ብሩክ ከሆነ ሰው ጋር ከታየ እንደው ለሰላምታ እንኳን በቀደም እንኳን ኤፋ ቤት ያለችዋን ልጅ እንዴት እንዳረጓት ማለት ነው። አሁን እሷን ሰላም አላላት ምን አላላት? እንዴት እንዳብጠለጠሉት ማለት ነው። ግን ማለት ነው ዩቲዩብ ቻናል ሲሰራ እንደዚህ አይደለም። እውነት እናንተ ወዳችኋቸው እነሱ እንዲያድጉላችሁ ከፈለጋችሁ እነሱ ከፈለጉት ሰው ጋር ይስሩ። አታሸማቋቸው። እናንተ እነሱ ባመጡት ነገር ማለት ነው። እኛ ኮል ስለ ቪዲዮ አስተያየት ነው የምንሰጠው እኛ ትንንሽ ዩቲዩበሮች ስለ ቪዲዮ ስለ የገባንን ነገር ነው የምናስረዳው እንጂ እኛ ምንም ተቃውሞ የለብንም፣ ግን አንዳንድ ሰዎች በጣም ቅስም የሚሰብር ነገር ትጽፋላችሁ ምናምን። እሱ እሱ ነው ለነሱ የሚደርሰው እንጂ እኛ ምንም ብለን አናቅም። እኛ ቢያንስ በድራማ ውስጥ በንግግራቸው ውስጥ ያለውን ነገር ሪያክሱን ልንናገር እንችላለን። ለምሳሌ በቃ እንዴት ልበላችሁ፣ ወይኔ ንግግሯ፣ ወይኔ ንግግሩ ልንል እንችላለን። በዛ መካከል አንዳንድ ነገር ልንሰጥ እንችላለን። ይሄ ነው ያለው ነገር እናንተ ደግሞ ሞራል መስጠት ነው ያለባችሁ። ከማንም ሰው መጣ ከማንም ሰው ጋር ማለት ነው። እዚህ ጋር እንግዲህ ኤፋ ማለት ነው። ቤዚ ያው በጥፊ መተዋለች ማለት ነው። እንግዲህ ኤፋ ያው መሐል አስፋልት ላይ ስልኩን ወርውሮ ጨልሎ እንደምታዩት በቃ የመጀመሪያው መጀመሪያው የጮሃ ወንድ ማለት ነው። ህጓን እንደተደፈረ ሴት ማለት ነው። መሐል አስፋልት ላይ አረቡ ብሎ የጮሃ ወንድ ለመጀመሪያ ጊዜ ኤፋ ነው እንግዲህ እንደምታዩት ማለት ነው። ግን እኔ አይገባውም ማለት ነው የሚገባዋል ግን ደግሞ በንግግር ብትፈቶት በጣም ጥሩ ነበር ምክንያቱም ያረገው ነገር ያናድዳል ምንም ልጅቷ ባለ ውለታው ብትሆንም በፍጹም እንዴ ቤዛ ምኑ ናት እዚህ እቃ ናት እንዴ እሷ እንዴ ተቀምጣ እሱ እዛ የፈለገ ነገር እንዴት ለምን እንደዛ እንደዛ ለምን አይነት ያን ያህል ቦታ ሰጥቷት ምን የፈል ልታፈቅረውም ልትወደውም የፈለገ ነገር ሊሆን ይችላል ግን ቦታ መስጠት የለበትም እንደ እንደ እኔ ሳስብ ማለት ነው እና ቤዚህ ትክክል ናት ብዬ ነው የማስበው በዛ ላይ ደግሞ ቤዚህ ወደ ባሻ ናት አሁን ላይ ማለት ብዙ ነገር አሳልፋ የመጣች ልጅነች እንክብካቤ የሚያስፈልጋት እ ከዛ ከዛ ህይወት ውስጥ እንድትወጣ እንክብካቤ የሚያስፈልጋት ልጅ ናት፣ እንጂ አሁን ላይ እንደዚህ አይነት ነገር በምትወደው ሰው ላይ ተስፋ የሚያስቆርጥ ነገር ማየት የለባትም ብዬ አምናለሁ። ቤተሰቦች ማለት ነው ምንም የደረሰባት ነገር ይፋ ባይሆንም፣ እና እኔ እንደዛ ነው ማምነው። ውድ ቤተሰቦች፣ እናንተ ደግሞ የራሳችሁን አመለካከት እስኪ ስጡ። ኤፋ ትክክል አላደረገም። ከዚች አሸንጉሊት ከመሰለች ልጋ ወይኔ፣ ልጁ መኪናውን አረበ፣ እናት ዝም በል እስኪ ይረብሻል ቤተሰብ። ላጥፋው መሰለኝ በኋላ ልምጣ። መኪና ሲያስነሳ ተመልሼ መጥቻለሁ ቤተሰብ። እና ኤፋ ትክክል አላደረገም ብዬ ነው የማስበው። ማንኛውም ሴት አለው አይደል፣ ገደብ አለው ኮለ ለሁሉም ነገር። የእሱ ደግሞ በጣም ባስ ያለ ነው ማለት። እሱ አላስበው ሊሆን ይችላል ሜቢ። እንግዲህ በዚህ ሳት ኖር ያው ብዙ አብሮ ቪዲዮ ሰርተዋል፣ ብዙ መንገድ አብሮ ተጉዘዋል። ምናልባት እንደዚህ አይነት ነገር ሲፈጠርም ያው አንዲት ልጅ በውስጧ ምን አይነት ነገር ታሳድርብኛለች ያለስ የሚል ነገር ማሰብ አለባቸው። አሁን ሄሉ ማነው ሄሉ አልኩኝ፣ ይቅርታ ማን ነው ስሟ? ኤዱ ኤዱ ጋር በጣም እየሰሩ ነበር። እውነት የሚጣመሩ መስሎ፣ ግን እንደሚጣመሩ አይነት አክስ አልታየም። ግን የሚጣመሩ ሰዎች ማለት እንዲሁ ልባቸው ይነግራቸዋል። እንደዚሁ ማለት ነው። የሆነ ፍላጎት ያለው ሰውና የሌለው ሰው ያስታውቃል። እኔ አሁን ኤፋ እና ኤደን በምንም አይነት ይፈላለጋሉ የሚል ህልም አልነበረኝም፣ እውነት ለመናገር ማለት ነው። እንጃ ምንም አንድ ቀን እንደስለውልኝ አያውቁም ልቤ ላይ ማለት ነው። እና ቤዚ ግን ያው ከመጀመሪያውም እንዴት እንዳገኛት ይወዳታልም ያፈቅራታልም አይተናልም። ቤዚ አይታን አለም፣ በቃ ለምንድ ነው ቢያንስ እኳ ያለችበት ሁኔታ የማያሳውቀው ምናምን እያልን እኛ ራሱ ብዙ ጊዜ ቪዲዮዝን ሰራ ነበር። ግን አሁን ላይ በመምጣቷ በጣም ደስ ብሎናል። ግን ያው ያለችበት ነገር ትንሽ የሚያስከፋ ነገር ላይ ነች። ምንዛል ብዛ ቦታ ላይ ሆና ዛሬ እሷ ያለች እንደዚህ ከሌላ ሴት ጋር ያን ያክል መሆን አስፈላጊ አይደለም። ምንም ውለታ ልትውልልት ትችላለች፣ ግን ውለታም በውለታ ነው እንጂ የሚመለሰው እንደዚህ እሷን ቅስሟን የሚሰብራት ነገር አድርጋችሁ አድርገህ መሆን የለበትም ብዬ አምናለሁ። ወይኔ ብሩኬ ቢሆን እንደዚህ ያደረገው ማለት ነው፣ በስማም ከምድር ገጽ አጥፍተውታል ከምድረ ገጽ ማለት ነው። ጌታ ነው የምላችሁ። በስማም የእኔ ጠንቃቃ የሙሽ የሸበላ የሀይሚ ንጉስ እንዴ ተስፋ አትማርም እንዴ? እንደውም ምንም ምንም አላደረጉም። እንደውም የተወሰነ ሰው ነው ትንሽ አስተያየት ሲናገር የሰማሁት እንዳስተዋጽኦ ማለት ነው። እና እኔ ኤፋ ጥፋት አለበት ባይ ነኝ። ውድ ቤተሰቦቼ ያው እንግዲህ ምክንያቱም በቃ ኦልሞስት እሷ ተመልሳ መጣለች። ተመልሳ እንኳን ባትመጣ ይሄን ነገር ቢያደርገው ምንም ማለት አይደለም። አሁን እኮ ወይ ከሷ አልሆነ ወይ ከዚች አልሆነ መሀል ላይ እንግዲህ መሀል አስፓርት ላይ እንደዚህ ቁጭ ብሎ ወንድ ልጅ ጮሆ ሲያለቅስ አስባችሁታ? እንዴ ሴት ልጅ ነው ስትደፈር እንደዚህ ምታለቅሰው እንጂ ምጮሆ ምታለቅሰው እንጂ ወንድ ልጅ እንዴት ያለቅሰል በዚህ ልክ? ለዛውም ኤፋ ጋሽዬ ጀግና ኦ ምን ሆነ ነው እንዴ? ኧረ በለ አብርሃም እንደው አይቶ ከሆነ ጉር ነው። ለነገሩ አብርሃም አልቃሻ ሲያለቅስ ነበር። አንዴ አብርሻ አልቅሶ አልቅሶ ዛሬ ዱባይ ላይ ቀን ወጥቶለታል፣ ይመቸው። እንኳን ለስራ ነው ማለት ነው። ምናልባት ኤፋም ለስራ ሊሆን ይችላል ብዬ አሰብኩኝ። ትንሽ ግን ቢሆንም የእሱ ያስኬዳል፣ ለስራም ቢሆንም ያስኬዳል። ምክንያትም ቤዚ ትክክል ናት። ቤዚ እንግዲህ ተዘራን መስላል እና ልጃቸው ድሮ ዘፋ አታለልከኝ ሸነገልከኝ የምትለው አንተ ዝትላቸኋላይ፣ ልክ እሷን ነው የምትመስለኝ። ቤተሰብ ቢዚ ማለት ነው። ወድ አደለም። በእርግጥ በነገራችን ላይ ማለት ነው በራሷ በራሷ አድጋ ስለመጣች ግን ደስ ብሎኛል ማለት ነው። እንግዲህ አምባሳደሮቹ እንግዲህ እዚህ ጋ አሉላችሁ፣ የዩቱብ አምባሳደር ከእነሱ በታችን ሁሉንም ነገር የምናውቃቸው ማለት ነው። ዛሬ ላይ ስኬታቸውን ደፋ ቀና ብለው እንግዲህ ይኸው እንኳን አንድ ቀን እንኳን ያሁሉ አንድ ወር፣ ሁለት ወር፣ ሶስት ወር የተለያየ ሴት አንድ ቀን እንኳን ባሏን አጥተው ያደረጃት መስለም ሃይሚ ሆ ሃይሚ ያፌ ላይ ተጽፈሻል ሰው ሙስሊምሽ ናይ አትጥሪ ይሉኛል። ኦ ማይ ጋድ ለቀም በጠፋ ማለት ድምጿን አፈቀኝ በጆሮ ግን ዳቃ አቃጨለብኝ ሃይሚ ማለት ነው። እና ሩታ እዚህ ጋር ከባሏ ጋር እንግዲህ ያው ሰርግ ተብሎ ቀለበት ተብሎ ነው የተሄደው። ግን ሌላ ብዙ ነገር በቃ ብዙ ነገር እየተደረገ ነው። አሁን ሙቀት ነው ግን በቃ በጣም እኔ ፋስት ናት እች ልጅ። እውነት ይመጨሽ እውነት ኖሮሽ እንዳሳመረው። እውነት ጀግና ሴት ስትኖር ካጠገባችሁ ማለት ነው እንድ ታበረታችኋለች። እውነት እንደ አብርሽ የተሰደበው ስድብ እንዱ ምን ይመስላል እስኪባል ድረስ እግዚአብሔር በሰጠው መልኩ ራሱ ማለት ነው እና ያ ሁሉ ነገር በቃ ምንም አልመሰላት፣ ምንም አይበግራት። ሴት ማለት ይችናት። የምሬ ነው እምላችሁ። በፊት በፊት ያው ቤተሰብ ፍቃድ አለመኖሩ በጣም ይደብረኝ ነበረ። እናቷ ስታለቅስ ምናምን እኔ ይደብረኝ ነበር። ለምን እናቷን አስለቅሳ ምን አይነት ህይወት እዚህ ጋር ደስተኛ ልትሆን ነው የሚለው ነገር ይደብረኝ ነበር። ግን ቤተሰብ ከፈቀደላት በኋላ የምሰራቸው ስራዎች በጣም ነው ያደናኳት። በጣም ማለት ነውና በዚህ አጋጣሚ ይመችሽ። የሁሉም የሴቶቹ አቅም ስለሆነች በጣም ነው እኔ ሩታን ማደንቃት ማለት ነው። በመጀመሪያ ሰዓት ላይ ነቅፋት ነበረ፣ ለምን ቤተሰብ ረግጣ ስለሄደች ማለት ነው። ግን አሁን ላይ ሁሉም ነገር ስለተስተካከለ በይቅርታ ስለተዘጋ ያለችበት ሁኔታ አቅሟ፣ ምናምን በቃ የምታደርገው ነገር አክሽኗ፣ ኦ ማይ ጋድ በጣም ጎበዝ ናት። እና በአጭር ጊዜ ውስጥ ሴቶች ጀግና ከሆናችሁ በቃ ቆፍጣና ወንድ ካገኛችሁ ማለት ነው ወንዱን እንደፈለጋችሁት አድርጋችሁት፣ የራሳችሁ አድርጋችሁት እንደምትቀየሩና እንደምትሰሩ ከአብርሃምና ከሩታ አንድ እርምጃ መማር ትችላላችሁ። ዩቲዩበሮች በሙሉ ማለት ነው የሚሰራው ነገር ድራማ ሆነ ውሸት ሆነ ምናምን አይመለከተንም። እኛ ወዳችሁ ታዩታላችሁ። በቃ እዛ የሚሰራውን ድራማ ባይዘቡ የሚሰሩ ድራማዎች ሁሉ በኢትዮጵያ ላይ የሚደረጉ ነገሮች ናቸው። በቃ ሁሉም ነገሮች ማለት ነው ሁሉም፣ እና ያው ለመረዳት ሞክሮ እዚህ ጋር ደግሞ ማለት ነው ኦ ማይ ጋድ ቡቡዬና ቢነያ እንግዲህ በዚህ መልኩ አምጥቼላችኋለሁ። እንዳትቃጠሉ ግን እንዳትቀኑ እንዳትቀኑ ቤተሰብ። እኔ ሁለቱንማ አንድ አድርጌ ነው ሳልኳቸው። እኔማ ሁለቱን አብራቸው አምጡልኝ ቤተሰብ፣ አብረው ይምጡልኝ፣ አብረው ይምጡልኝ። መልእክት አስተላልፉልኝ። ቢነያና ቡሩክ አብረው ይምጡ። በቃ ወድጃችኋለሁ፣ ምንም ማረግ አልችልም። ሁለቱን በቃ ስያችኋለሁ። ለቡቡ ያለኝ ቦታ ታቆጣላችሁ እንዴ? ምንም ድርድር የለኝም። በቃ የፈለገ የወንድ ጥማት የምን በሉኝ አሁንማ በቃ ወደ ሄሉ ጋር ሄጃለሁ ማለት ነው። የሄሉና የሀይሜ ንጉሶች አብራችሁ እንድትመጡ ንግስታችሁን ከጎናችሁ ይዛችሁ፣ ይሄ መልእክቴ ነው። ይሄ መልእክቴ ነው። ከዛ ማለት ነው ለምን ብትሉ እንዴ ቡርኬስ አምባሳደር ሆኖ ቢሰራስ እንዴ፣ የቁንጅና ውድድር ቢያሰራውስ ማለቴ እሱን እሱንም የሚያውቁ ካስተምሮች ቡርኬንስ ቢያሰሩት ምን ችግር አለው? ሞዴሊስት አይደል ቡርኬ? ሞዴሊስት መሆን ይችላል። ሶ ለዛ ነው ያመጣሁት ቤተሰብ ተወዱታላት ብዬ ባለሙሉ ተስፋ ነኝ ማለት ነው። ቡቡዬን እንድታሰማራልኝ ደስ ይለኛል ማለት ሱፍ ለብሶ ምናም በቃ የሆነ አምባሳደር ሆኖ ማየት እፈልጋለሁ። ማለት ልክ እንደ ቢነያ ማለት ነው ቡቡ ማለት ነው እና ቤተሰብ ቅር እንዳይላቸው፣ ቀር ካላቸውም ቀራር የጠጡ ምን ችግር አለ። ቀር የሚሏቸው ሚስቶቻቸው ናቸው። ተመልካቾች ምንም አይመለከታችሁም እንዴ? እኔ እዚህ ጋር ለአገባቸው ነው ምረጡልኝ እያልኩ አይደለም። የወንድ ወንድ ጥማታም ለምትሉኝ ሰዎች አልሰማችሁም? በቃ በጣም ነው መወዳቸው፣ ሞቼ። በተለይ ለቡቡ ሞቼ ነው መወደው። በቃ ምንም አድረግ አይቻልም። ይሄ በቃ ምርጫዬ ነው። ምንም አድረግ አይቻልም። በቃ ምንም ምንም አይቀየርም፣ አይለወጥም። አሁን ደግሞ ልክ ቢናያ ማለት ነው ሄሉን ማለት ነው። እንደ ብሩክ ያርግህ ሀይሚን እንደሚንከባከባ ከተንከባከብክልን በስመ አብ ፎቅ ነው የምናደርግህ። አብሽር፣ ምንም ቅሬታ የለብንም ብቻ እህቶቻችንን ተንከባከቡልን። እነሱ ደግሞ ይሄን ፕራንካቸውን የሄሉ እንኳን ገናና ፕራንክ አድርገህ አታውቅም። ሃይሚናት ፕራንክ የምታደርገው የሃይሚን ፕራንክ ደግሞ በሂደት እናስተካክለዋለን። እና ሁለቱ ንግሶች እስኪ አንድ በሏቸው አብረው እንዲመጡ ኮመንት ጻፉ። ይሄ ማሽቃበጥ ምናምን እኔ የሚያሽቃበጥ ኮመንት ምናምን አላይም ጋይስ። ሶ ዩቱብ ላይ እስካሉ ድረስ በቃ መስራት ስራቸው ነው። ከማንም ሰው ጋር ሆነው መስራት ይችላሉ። ፍቀዱላቸው፣ የብሩክና የሃይሚ አድናቂዎች ማለት ነው የሄሉ እንኳን ምንም ችግር የለባትም እስካሁን ድረስ ማለት አሁን ስለሆነ ቅርብ ጊዜ የተገናኙት ያን ያክል ምንም አይኖር። ግን ፕራንክ ተደርጋ እሷ ራሱ ፕራንክ አታድርገኝ ደበረኝ እያለች ነበረ ማለት ነው። በነገራችን ላይ ማለት ነው የሚወዱት ሰው ሌላ ሰው ሲመጣ ይደብራል። ይሄ ግዴታ ነው የታወቀ ነው። እና ንጉሶቹን እስኪ በአንድ ቃል ግለጿቸው ማለት እንጃ በፈለጋችሁት ቃል ማለት ነው። ይ ወይ ንግስቶቻቸው፣ ሚስቶቻቸው እነዚህ ናቸው። ውብ ናቸው እኮ ዲ። በምን ይለያሉ ሄሉና ሄሉና ሄሉና ሀኒ፣ ሀኒ ልበላት እኔ ማለት ነው፣ ሀይሚ ማለት ነው ሀይሚ በምን ይለያሉ? እቲ ሁለቱም እኮ ቀብረር ጀነን ያሉ ናቸው። ይመቻችሁ። ለማንኛውም ወድ ቤተሰቦቼ ሰዎች ለዛሬ ሸላችሁ መጣሁ። ቪዲዮ ሄን ይመስላል፣ ኮድራችሁት ላይክ፣ ሰብስክራይብ፣ ሼር ያርጋችሁ አበረታቱኝ።